ጠቅላይ ሚኒስትር አብይ ህዝብ ተወካዮች ምክር ቤትን ከፍተው ወደ ቤተ መንግስት እንደተመለሱ ያልተጠበቀ ዱብዳ ተሰምቷል። በአብይ የተሾሙት ጄኔራል ታደሰ ወረደ ሕወሓት ሚሳኤል ታጥቋል ማለታቸው ሲሰማ፣ ከወዲያ ደግሞ ጠቅላይ ሚኒስትሩ አንድ ወር ሳይሞላቸው ከስልጣን መወገዳቸው ተሰምቷል። ይህ በእንዲህ ሳለ ፕሬዚዳንቱ በዛሬው የፓርላማ ውሎ የአሰብ ነገር ቁርጥ ነው አልቋል ሲሉ አውጀዋል። ማዕከላዊ መንግስቱ የአሰብን ነገር ለመቋጨት እየተሯሯጠ ባለበት በዚህ ንሳት ብልጽግናን በጠላትነት ለማሸነፍ የፈረጀው ሕወሓት ሚሳኤል መታጠቁን በአደባባይ እየተናገረ ነው። አንድ የቡድኑ ከፍተኛ የጦር መኮንንም የቲዲኤፍ ታጣቂዎች ከማዕከላዊ መንግስቱ ጋር ለመዋጋት እንዲዘጋጁ ጥብቅ ትዕዛዝ ሲሰጥ የሚያሳይ ቪዲዮ እጃችን ገብቷል። ጄኔራል ታደሰ በበኩላቸው በሰሞነኛው የሕወሓት ዝግ ስብሰባ ከግብጽ የታዘዘው ሚሳኤል አስመራ ደርሷል፣ የሚል ንግግር ማድረጋቸው እየተሰማ ነው። ከትግራይ ከሕወሓት ጓዳ ምን ጉዳይ እየተቆላላ ነው የሚለውን የተመለከተ ሰፊና ዘርዘር ያለ መረጃ ደረጃ እናደርሳችኋለን። የአሰብ ነገር ቁርጥ ሆኗል። ሻቢያ አሁን የሚፈራው አሰብን እንነጠቃለሁ በሚል ሳይሆን አስመራን ጭምር አጣለው የሚልም ሆኗል። አስመራ ጋዛ ትሆናለች በሚልም የሻቢያ ሰዎች ተሸብሯል። ዛሬ ደግሞ በሕዝብ ተወካዮች ምክር ቤት መክፈቻ ላይ የባህር በሩ ነገር ቁርጥ ስለመሆኑና መንግስት ዝግጅቱን መጨረሱ ተነግሯል። ይህ በእንዲህ እንዳለ ኢትዮጵያ ከሰሞኑ በሰዓት 2400 ኪሎ ሜትር የሚምዘገዘጉ ራሽያ ሰራሽ ተዋጊ ጄቶችን እንዳስገባች ታውቋል። ዝርዝሩን እንነግራችኋለን። በሌላኛው መረጃችን ከፋኖና ኦሮሞ ነጻነት ሰራዊት ጋር በሚደረገው ውጊያ አቅም ቢኖረ ትዕግስትን አስቀድም ያለው ሲል መንግስት ይፋ አድርጓል። በአማራና ኦሮሞ ያሉ ጦርነቶች በውይይት መፍታት እንደሚፈልግም ይፋ አድርጓል። እንመለስበታለን። ጠቅላይ ሚኒስትሩ አንድ ወር ሳይሞላቸው ስልጣን ለቀቁ። የጠቅላይ ሚኒስትሩ በአጭር ሳምንት ከስልጣን መነሳት የዓለም መገናኛ ብዙሃንን ቀልብ ስቧል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረስ የተወደዳቸው የአንዳፍታ ቤተሰቦች ከአንዳፍታ ለአሁን የተደመጡና የተመራረጡ ትኩረት የሚሹ ወቅታዊ መረጃዎችን አጠናቅረናል። ወደ መረጃዎቹ እናምራ። የአሰብ ነገር ቁርጥ ሆኗል። ሻቢያ አሁን የሚፈራው አሰብን እነጠቃለው በሚል ሳይሆን አስመራን ጭምር አጣለው የሚል ሆኗል። አስመራ ጋዛ ትሆናለች በሚል የሻቢያ ሰዎች ተሸብረዋል። ዛሬ ደግሞ በህዝብ ተወካዮች ምክር ቤት መክፈቻ ላይ የባህር በሩ ነገር ቁርጥ ስለመሆኑና መንግስት ዝግጅቱን መጨረሱ በይፋ ተነግሯል። ከዚህ በተጨማሪም ተጨማሪ ሱ 35 ራሽያ ሰራሽ ሽንጠረጅም ተምዘግዛጊ ተዋጊ ጄቶች ኢትዮጵያ እጅ መግባታቸው ተሰምቷል። ዋነኛ ዓላማቸውም የባህር በር የማምጣት ተልዕኮ እንደሆነ ዘገባዎች ጠቁመዋል። በፓርላማው በዛሬው ዕለት አሰብ ላይ ታውጇል። የኢትዮጵያ ህሉና ከቀይ ባህር ጋር የተሰናሰነና የተሳሰረ ነው ሲሉ ፕሬዝዳንት ታዬ አፅቀሥላሴ ይፋ አድርገውታል። ኢትዮጵያ ከአባይና ከቀይ ባህር መካከል የምትገኝ ሀገር ነች። ዕጣ ፈንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው በማለት ተደምጧል። በዚህም ኢትዮጵያ ፍትህን ባልተከተለ መንገድና ህዝብን ባ ባላማከለና ባላሳተፈ አግባብ ተገልላ ቆይታለች ሲሉ እቅጩን እወቁት ብለዋል። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሐዊ የልማት ተጠቃሚ እንድትሆን መንግስት እየሰራ ነው ብለዋል። ከሶስት አስርተ ዓመታት በኋላ የባህር በር ጉዳይን ዓለም አቀፍ የመነጋገሪያ ሀሳብ ማድረግ ተችሏል ሲሉ የሚቀጥሉት ፕሬዚዳንት ታዬ አስቀስላሴ በቀጣይነት የቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረ ያደረጋሉ ብለዋል። መንግስት ፍትሐዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ እንደሚሰራም በይፋ ተናግሯል። በሌላ በኩል በዛሬው ዕለት ሌላ አንድ ወታደራዊ መረጃ ወጥቷል። ወታደራዊ መረጃው በዋናነት አሰብን የተመለከተ ነው። ይህም የዘመኑ እጅግ ተፈላጊውና ጥቂት ሀገራት ብቻ የታጠቁት የራሽያው ሱ35 ተዋጊ ጄቶች በርከት ባለ ቁጥር ኢትዮጵያ ሸምታችኋለች። ሱ35 ተዋጊ ጄት ሰዓት 2400 ኪሎ ሜትር የሚምዘገዘግ ሲሆን ይህም ከድምጽ በ2.25 እጥፍ ፍጥነት የሚጓዝ እንደማለት ነው። በአጠቃላይ ነዳጅ ሳይፈልግም እስከ 3600 ኪሎ ሜትር የመጓዝ አቅም እንዳለው መረጃዎች ጠቁመዋል። 59000 ጫማ ከፍታ ላይ 80 ኪሎግራም አውዳሚ የጦር መሳሪያዎችን ይዞ በመጓዝ ከጠላት እይታ ውጪ ከፍተኛ ጥቃትና ውድመት ማድረስ እንደሚችል ታምኖበታል። የዘመኑን ሁሉንም አይነት የራዳር የናቪጌሽን ኤሌክትሮኒክ ዋርፌ አጭቆ የያዘው ይህ ዘመናዊ ጄት በብዙ ንጻሬ ምርጥ የሚባል ተዋጊ ጄት ነው ተብሎለታል። ግብጽ ይህን ጄት ከዚህ ቀደም ለመግዛት ሞከራ የነበር ቢሆንም በአሜሪካ ቁጣ ግብጽ ሀሳቧን ቀይራለች። እነዚህ ጄቶች ብዙ ጊዜ የራሽያው ፕሬዝዳንት ቭላድሚር ፑቲንን በማጀብ የሚታወቁ መሪው ሳይቀር የሚተማመንባቸው ማሽኖች እንደሆነ የራሽያ ሚዲያ ዘገባዎች ያመላክታሉ። ኢትዮጵያ በዚህ ሳታበቃ የዘመኑ የመጨረሻ ቴክኖሎጂ የሆነውንና ገና በይፋ ሽያጭ ላይ ያልዋለውን የራሽያ ሱ 1,250 በርከት ባለ ቁጥር እንዳዘዘችም መረጃዎች ወጥተዋል። ወደ ሌላኛው መረጃችን እናመራለን። ማዕከላዊ መንግስቱ የአሰብን ነገር ለመቋጨት እየተንደፋደፈና እየተራወጠ ባለበት በዚህን ሰዓት ብልጽግናን በጠላትነት የፈረጀው ሕወሓት ሚሳኤል መታጠቁን በአደባባይ እየተናገረ ነው። በጉዳዩ ላይ ጀነራል ታደሰም ተናግረዋል። አንድ የቡድኑ ከፍተኛ የጦር መኮንንም የቲዲኤፍ ታጣቂዎች ከማዕከላዊ መንግስቱ ጋር ለመዋጋት እንዲዘጋጁ ትዕዛዝ ሲሰጥ የሚያሳይ ቪዲዮ እጃችን ገብቷል። ጀነራል ታደሰ ደግሞ በሰሞነኛው ዝግ ስብሰባ ከግብ ግብጽ እየታዘዘው ሚሳኤል አስመራ ደርሷል የሚል ንግግር አድርጓል። ከትግራይ ከሕወሓት ጓዳ ምን ጉዳይ እየተቆላላ ነው የሚለው ብዙዎችን አስጨንቋል። ከሰሞኑ ሕወሓት አድርጎት በነበረ ስብሰባ ላይ በጠቅላይ ሚኒስቴር አብይ የተሾሙት የትግራይ ጊዜያዊ መንግስት ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ሕወሓት ሚሳኤል ታጥቋል ሲሉ መናገራቸውን ሉዓላዊ ሚዲያ ዘግቧል። ዘገባው ጀነራል ታደሰ ወረደ በስብሰባው ላይ አሁን ከአማራና ቤኒሻንጉል ታጣቂዎች ጋር እየሰራን ነው፣ ጥሩ ግንኙነትን መስርተናል። በተመሳሳይ ከኤርትራም ጋር ጥሩ ጉርብትና መስርተናል ከግብፅ የታዘዘው ሚሳኤልም አስመራ ደርሷል ብለው መናገራቸውን ምንጮቹን ጠቅሶ ዘግቧል። በሌላ በኩል አንድ የሕወሓት ከፍተኛ የጦር አዛዥ ኃይላቸው ለጦርነት እንዲዘጋጅ መመሪያ ሲሰጥ ተደምጧል። በትላንቱ የመቀሌው የካድሬዎች ስብሰባ ጎን ለጎን አዲስ ኃይል አሰልጥኖ ያስመረቀው ትህነግ ተዋጊ ኃይሉ ወደ ጦርነት ለመግባት ዝግጁ ሆኖ እንዲጠብቅ ትዕዛዝን አውርዷል። ተዋጊ ኃይሉ ለጦርነት ዝግጁ እንዲሆን የአርሚ 13 አዛዥ ጸጋይ ማርክስ በግልጽ መመሪያ ሲሰጡ የሚያሳ የሚያሳይ ቪዲዮ ሾልኮ ወጥቷል። የትግራይ ጥያቄ በሰላማዊ መንገድ የማይመለስ ከሆነ ወደ ጦርነት እንገባለን ያሉት የጦር አመራሩ ዓለም አቀፉ ማህበረሰብ ይህንን ይወቅልን ሲሉም ተደምጠዋል። ለሰላም ብለን ተንበርክከን የምንኖር አይደለንም የሚሉት አዛዡ ሁሉን የህወሓት ኃይል አመራሮች ተዋጊውን ኃይል እንዲያዘጋጁ መመሪያ ሲሰጡም ታይት። እኚህ አዛዥ ለጦርነት ዝግጅት እንዲደረግ መመሪያ ሲሰጡ የሚያሳይ ቪዲዮ ተቀርጾ የወጣው ህወሓት በተመሳሳይ ሁኔታ መቀሌ ላይ የጦርነት አዋጅ የሚመስል የአቋም መግለጫ ካወጣ በኋላ ነው። ህወሓት በጀኔራል ታደሰና በደብረ ጽዮን ገብረ ሚካኤል መሪነት በመቀሌ ባካሄደው የካድሬዎች ስብሰባ ላይ ለደጋፊዎች በቅርብ ጊዜ ለውጥ ጠብቁ ብሏል። የፌዴራል መንግስቱን የሚከሰው ሕወሓት ባወጣው የአቋም መግለጫውም በአስቸኳይ ወደ ድርድር ካልተገባ የሚመጣው ነገር ማጣፊያ ያጥራልም ሲል ምን ያስጠነቀቀው። የፕሪቶሪያ ስምምነት አደራዳሪዎች በፌዴራል መንግስቱ ላይ ጫና ፈጥረው ያነጋግሩን የሚለው ሕወሓት ከአፍሪካ ህብረት እስከተባበሩት መንግስታት ድርጅት ጣልቃ እንዲገቡ ጥሪውን አቅርቧል። ይህ ካልሆነ ለሚመጣው ነገር ዓለም አቀፉ ማህበረሰብ የታሪክ ተወቃሽ ይሆናል። ሲልምን ያስጠነቀቀው በትግራይና ኤርትራ ላይ የጦርነት ስጋት አንዣቧል የሚመጣውን ሁሉ በጋራ ለመመከት መዘጋጀት አለብንም ሲል በመግለጫው ላይ ጠቅሷል። ሕወሓት የያዘው አቋም ከፕሪቶሪያው ስምምነት አፈንግጦ የፌዴራል መንግስቱን ለመውጋት ከሻቢያ ጋር ጥምረት ፈጥሯል የሚለውን ሐሜት ማረጋገጫ ተደርጎ በብዙዎች ዘንድም ተወስዷል። ከፋኖና ኦሮሞ ነጻነት ጋር በሚደረገው ውጊያ አቅም ቢኖረኝም ትዕግስትን አስቀድሜ ያለው ሲል መንግስት በዛሬ ዕለት ይፋ አደረገ። በተለያዩ አካባቢዎች የሚስተዋሉ የኃይል እንቅስቃሴዎችን ለመግታት ዘመናዊ አቅምና ሙሉ ዝግጅት ቢኖረኝም ለቀጣው ትውልድ ቂም ላለማስተላለፍ በሚል ትዕግስትን መርጫ ለው ሲል መንግስት በዛሬ ዕለት ተናግሯል። መንግስት በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን በማሸነፍ ለነገው ትውልድ ቂምና ቁርሾ አናውርስም የሚል አካሄድን መርጧል ያሉት ደግሞ ፕሬዚዳንቱ። አምባሳደር ታያዝ ቀስላሴ ናቸው። ፕሬዚዳንቱ ዛሬ በተካሄደው ስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች አምስተኛ አመት የስራ ዘመን መክፈቻ ስነ ስርዓት ላይ ባደረጉት ንግግር በየቦታው የሚታዩ ግጭቶችን በኃይል ማድረቅ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው በሰላማዊ መንገድ እንደሆነ መንግስት ያምናል ሲሉ ተደምጠዋል። መንግስት በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገሪቱን ሰላም አስተማማኝ ለማድረግ እየሰራ ነው ሲሉም ተደምጠዋል። ለጥቀውም ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነትና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማሸነፍ ለነገው ትውልድ ቂምና ቁርሾ አናውርስም የሚል መርህን በመከተል በዛሬ ብልሃትና ትዕግስት ለነገ ሰላም ዘላቂ ሰላም የሚበጅ አካሄድን መርጧል የሚልን አስቴ ሰጥቷል። ይሁንና ግን የፋኖም ሆነ የኦሮሞ ነጻነት ሰራዊት ታጣቂዎች መንግስት ለቅንና እውነተኛ ድርድር ዝግጁ አይደለም በሚል በተደጋጋሚ ሲከሱ ይደመጣሉ። ፕሬዚዳንት አያዝ ቀስላሴ ግን የእምነት አገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለው ፋይዳ እየላቀ ነው። መንግስትም ለዚህ ዝግጁ ነው ሲሉ ይደመጣሉ። የፈረንሳው ጠቅላይ ሚኒስቴር አንድ ወር ሳይሞላቸው ከስልጣን መልቀቃቸው አለምን ጉዳስ ብለዋል። ካቢናቸው ይፋ በተደረገ በአንድ ቀን ውስጥ ስልጣን ለቀዋል። ጠቅላይ ሚኒስቴር ሆኜ ለመቀጠል የሚያስችል ሁኔታ አልተሟላም ሲሉ ለስልጣናቸው መልቀቅ ምክንያት የሆናቸውንም ይፋ አድርገዋል። የፖለቲካ ፓርቲዎች ስምምነት ላይ ለመድረስ ፈቃደኛ አለመሆናቸውንም ተችተዋል። ፕሬዚዳንት ኢማኑኤል ማክሮን ጋር ለአንድ ሰዓት የዘለቀ ውይይት ካደረጉ በኋላ ከስልጣን መልቀቃቸውን በይፋ ተገልጿል። የቀድሞው ጠቅላይ ሚኒስቴር ፍራንኮስ ባይሩ አስተዳደር መንኮ አታኮቱን ተከትሎ ከ26 ቀናት በፊት ነበር ስልጣን የተረከቡት። ከቀድሞ ጠቅላይ ሚኒስቴር ካቢኔ እንብዛም ያልተለወጠውን የሴባስቲያን ሌኮርኑ አዲስ ካቢኔ የፖለቲካ ፓርቲዎች ተችተዋል። ምርጫ ቀድሞ ና ማክሮን ስልጣን እንዲለቁም ጫና እያደረጉ ነው። ማክሮን የስልጣን ዘመናቸው እንደ ኤሮያን አጣጠር በ2027 ከመገባደዱ በፊት ከስልጣን እንደማይወርዱ እየተናገሩ ይገኛሉ። የቀኝ ዘመሙ ናሽናል ራሊ ፓርቲ ምክትል መሪ ማሪ ለፔን አሁን ማድረግ የምንችለው ምርጫ ማካሄድ ብቻ ነው ሲሉ ተደም እስካሁን ቀልዱ ቀጥሏል። የፈረንሳይ ህዝብ መርሮታል። ማክሮን አገሪቱን አጣብቂኝ ውስጥ ከቷል ሲሉ ማከሏል። በቀጣይ የሚሆነውን የሚወስኑት ማክሮን ናቸው። አዲስ ጠቅላይ ሚኒስቴር ሊሾሙ ወይም ስልጣናቸውን ሊለቁ ይችላሉ። ሌላው አማራጭ ካቢኔያቸውን መበተን ይሆናል ብለዋል። ከሦስቱ አማራጮች ለእውነተኛው የቀረበ የሚሆነው አዲስ ጠቅላይ ሚኒስቴር መሾም ነውም ብለዋል። ሴባስቲያን ሌኮርኑ ለፕሬዚዳንት ማክሮን ታማኝ ቢሆኑም በስልጣን አልቆዩም። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን መስሉ ነበር። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ምሽት